ዝም ብለህ አሁን እዚህ ጋር እኔን አዳምጤ የኔን እንግሊዝኛ መልስ እንኳን በእንግሊዝኛ አትመልስልኝም። ዛሬ ፓስታ ነው የሚባለው፣ ፓስታ በስጋ የኔ ልጅ። የኔ ልጅ በመልኩ ብቻ ዝርግፍ ነው እኮ የሚሉት ሴቶቹ እየዬ ችግሩ እኮ የእኔ ልጅ ችግሩ፣ አይ ብራችሁንም አልፈልግም ጊዜያችሁንም አልወስድም። ካን ሜሪት ሚስ ይባል ኖ ካን ቱጌር ፍሬንድሽፕ ኖ ካን ሜክ ሰምቲንግ ኖ ሁሉንም ነው ማሰን ምናቸውን። ምክንያቱም ግፍ አይፈልግም እሱ። ለእናቴ ኮንዶሚኒየም ቤት ስሩላት ለእናቴ ጊፍት አምጡላት ማለት አይወድም እሱ፣ አይዘርፍም ለአባቴ አሁን አባቱ ደህና ነው አይደለ? ማረግ እኮ ይችላል። አንዷን ሴት ይዞ ዎች ለእኔ ለአባት አንድ ሀያ ሺህ ዶላር ላክ እኮ ይሰራ፣ እንጆይ ያደርጋል፣ ይኖራል። ሲኬ ልንገራችሁ፣ ናቲ ማለት ከዚህ ውስጥ እራሱ ናቲ ሲባል ድፍትምና እዚህ ሀገር ደግሞ ብታዩ፣ እዚህ ሀገር ብታዩ፣ እኔ እግዚአብሔር ምስክሬን ነው የምላችሁ። ብታዩ ደግሞ ብታዩ ደግሞ ድሮም በራሴም ታዋቂ ነኝ እዚህ ሀገር። ዛሬ ግን በየሄድኩበት ሙሉ የሆነ ቦታ እንኳን ቢሄድ የናቴ እናት ነው ሚባለው። በምኑ መሰላችሁ በቃ ካራክተሩ እግዚአብሔር ምስክሬ ነው። እኔ አንዳንድ ጊዜ እንደው የሆነ ነገር እንኳን ብቻው የሚያዳምጠኝ የለ። በየሄዳችሁበት ሆስፒታል ብትሄዱ ከሆስፒታል ዘበኛ በሙሉ ያ የናቴና ትንሽ አይደለም ነው ምን፣ እኔ ምን ብሏቸው እንትኑ ይሄ ምንድን ነው የሚባለው፣ ምንም እኮ ብሏቸው እኮ አይደለም በጣም ነው የሚወደደው። እግዚአብሔር ምስክሬ ነው። አንድ ጊዜ ሆስፒታል ሄድኩና የሆነ ሰው ጥዬ ለጠያቂ ሄድኩኝ ሄድኩኝና ከዛ ልጅ አለሽ እንደዚህ እንደዚህ አልችና ዋናልከት እንደዚህ እንደዚህ ቦታ የሚሰራ እንደዚህ እንደዚህ የሚባለው ጥሩ ልጅ ነው ምናምን ምን ሊያደርግ ነው? በሆስፒታል እንደዚህ የታወቀ ለስራ ሄዱ ነው ገባችሁ እዛ ከዛ ናቲ እዛ ያለው ሆስፒታል እኛስፈር ያለው ሆስፒታል ሄጄ ውጭ ያለችው ሴትዮ እንዲህ እንዲህ ብላለች። እኔ እናንተ በምን ብንመሳሰልባት ነው? ምና በአንዴ ለስራ ሄዶ እንደዚህ ሊሆን ይችላል። ለራሴ ይገርመኛል። ለራሴ እዛ ሄዶ ለስራ ነው ሄደው የሰራው ሁለት ቀን ነው ሶስት ቀን ነው። እንዲሁ ስታዩት ራሱ ይወደዳል። ምን ሁሉም አብቢቱ ይወደዋል። ጎረቤት ይወደዋል። ሁሉም ይወደዋል። እኔን አይወዱኝም። እኔ እኔና ሳምሪ እንደሱ የለም እንዲወዳቸዋሉ አይደለም ምንም ይሉ እሱ ግን በጣም ነው የሚወደደው። በፍቅር እኮ ነው የሚወደደው መድኃኒዓለም በፍቅር በፍቅር። እኔ በጣም ይገርመኛል። ሴት ይወዷል። ጭፈራ ቤት ይወዱታል። ፓርላማ ይወዱታል። እዚህ ቲክቶክ ላይ ይወዱታል። እኔ እንጃ ምን ለምን እንደሚወዱት በጣም ገዳሉ በጣም ገዳሉ። ቴክኒክ የኔ ልጅ የሚጠላት ልጅም አይደለም። ሰው የሚሰርበው ልጅ አይደለም። በጣም እድለኛው ነው። ግን ይገርመኛል። እኛ መንገድ ላይ የረበሽን አንሄድ፣ ስነ ስርዓቱ አይደለም ልጁ በተፈጥሮ እየሰማ ደስ ሰጥቶታል። ሐበሻ ሲባል አንገቱን ደፍቶ ነው የሚሄደው። በነገራችን ላይ አይጣላም፣ ግን የሆነ ነገር የሆነ ነገር ይወደዳል። ዝም ብላችሁ እኛም ሲያጥረገረጉን፣ ልጁን ግን አትንኩ። ለመጀመሪያ ጊዜ አይጤ ደበች ናቲ እሱም ያንን መጋትረፍ ብለው ማለት ነው ለማትረፍ ብለው። የኔ ልጅ ግን እግዚአብሔር የሆነ ነገር አለው። አጥፍተዋል ብላችሁ ለሰው ማውራት ስሙ ፍርድ ቤት ሄዱ አጥፍቶ ማለት ነው መንጃ ፈቃድ አጥፍጡ የመጨረሻ እንዲያውም ለዘላለሙ የሚታገድበት ማለት ነው። የማን ዛሬ የሚሰደብበትም ማለት ነው። ግን ፍርድ ቤት ሄዶ ዳኛው መዳን ያለምን ነው ምላችሁ። ዳኛው ምን እንዳለ ታውቃላችሁ? አንተ ልጅ ነህ፣ ወጣት ነህ፣ ያስፈልጋል መንጃ ፈቃድ አንተ ላይ ይህንን ማድረግ አልችልም። የዚህን ያለ ቀጣ አለው። ከዛ ሰጣለ ሁለት ሚጣ። እኛ እኮ በአንዴ ነው የተነጠቅኩት። እኔ በአንድ ጊዜ እኔ ፍርድ ቤት አልደረስኩም ስነጠቅ እኔ የራሴ ፍርድ ቤት አልደረስኩም ስነጠቅ ታውቃላችሁ። በራሱ እኮ ጥፋት አይደለም፣ ድፍረቱ ደግሞ በራሱ እኮ ጥፋት አይደለም። በዚህ በመጋጫ እሱን ጥፋት ወስዶ እኮ እኔ እሱን እንደዛ ሄዶ መምጨረሻ እንደውም ለምን አልከኝ በጣም ገዳል። እኔ ናቲ የሆነ ነገር አጥፍቶ ፍርድ ቤት የሚገባ እስር ቤት የሚገባ አይመስለኝም። እስር ቤት አይገባም። እኛ አሁን የሆን ነገር ያስጨንቀናል አይደለ? እንደዚህ ምናምን ነገር ወይ እንደዚህ እሱ ቀስ ብሎ ተዝናንቶ እንትን አይልኩበትም፣ ራሱ ማስጠንቀቂያ አይልኩበትም። እኔ ኧረ ነገር አልተከፈለም፣ እንዲህ አሁን ራሱ እዚህ ሆኝ ፖስታ ስለማላት ርናለውኝ አይደለ? እሱ ተዝናንቶ ነው እንደዚህ አይነት ፖስታ እንደዚህ መቶልሻል፣ እንደዚህ እንደዚህ መቶልሻል። በጣም ከመደንገጥ የተነሳ የእሱን ፖስታዎች ራሱ እንደዚህ እ የኔ መስሎኝ ደነግጣለሁ። ምንም ምንም ችግር የለም ብሎ ነው የሚከፍለው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 እንዴ ሽቦ ማለት በድንገተኛ እንውጣ የሚባል ነገር እኔ አልወድም። አንደኛ ነገር እራሱ ረስቶታል ፓስፖርቱ። አይ እንዴት ትሰራለህ እንዴት ትማራለህ እንዴት ማለት እንትን ይልባችኋል። ፓስፖርታችሁ ዴቱ ካለፈ ሁሉ ነገር መቆም አለበት፣ ይደርሳል እግዚአብሔር ምስክሬ ነው የምላችሁ። ደውሉ ደውሉ። ደውሎ ፓስፖርቴን በእኔ ጭቅጭቅ አትሄድም። ቫኬሽን ልንሄድ ሊሄዱ ማለት ነው ቫኬሽን፣ ደውሎ እኔ ሜሄድ አልፈልግም ግን፣ እስቲ ብሎ ደውሎ እንደዚህ ፓስፖርት እንደዚህ እንደዚህ አልፎበት አለና፣ ቀጠሮ ስጡኝ አላቸው ብሎ ነው በዚህ ሰዓት ሳላሉት፣ እየሰማው እግዚአብሔር ምስክሬ ነው። ሶስተር ከሶስተር ሮት እኮ ቀጠሮ ወይም ደግሞ አስቸኳይ ብላችሁ ከፍላችሁ ኮድ ሶስት ሳምንት ማለት ይቀጣ ሶስት ሳምንት ነው አራት ሳምንት ይፈጃል። ቀስ ብሎ ነገናና ሜል ስጠንና እንትን ይልላል። ለልጅቷ ለኤክሱ አልሄድም በቃ አንቺ ሂጂ የሚደርስ አይመስለኝም ምናም ብሏታል እኮ ሄደ። ጋይስ ታምናላችሁ? በሳምንቱ እንደመጣለት በሳምንቱ እኔ ፓስፖርት የጠፍቶ ቫኬሽን ሰርሻለሁ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 ተቃዋሚ ልድዬ ጀመርኩ ነው። ብቻ ፍራንክፈርት፣ እግዚአብሔር ምስክር ነው ምላችሁ፣ ኢትዮጵያ ተልኮ በሁለት ሳምንቱ መጣለት። ኢትዮጵያ ተልኮ በሁለት ሳምንቱ፣ ሌላው ኮ ሶስት ወር አራት ወር የሚጠብቅ የዚህ ልጅ ግን ተአምር ታምር። እንዳይመስላችሁ ችግር የለበትም ምንም ነገር መኪና የሚቀጣበት ቦታ ላይ አቁሞ አቁሞ አይቀጣም፣ አይቀጣም። ከተቀጣም እንዲሁም እኛ ተመስገን ነው የምንለው። እስቲ ሳምሪት አቁም፣ እስቲ ሌላ ሰው ያንን ጥፋት ስራ፣ ችግር የለበት ችግር የለበት። በጣም እድል ያለው ልጅ ነው። እግዚአብሔር ምስክሬ ነው። በጣም እድል ያለው ልጅ ነው። ልጅ በጣም እኔ በጣም በጣም

እኔና ሳምሬ ደግሞ ሌላ ውስጥ ነን። ያለ ሌላ ሌላ አይታው ነው ራሱ እንዲ ሊሉን ይችላል። እኔም በተለይ በአመቶቹ ጋር ምናምን ግንኙነት የለኝም። በነገራችን ላይ ግን እኔ በጣም ነው ምፈራ። አይታው ነው ራሱ እንደዚህ እንደዚህ ሊሆን ይችላል ላይሆን ይችላል። እሱን አንድ ላይ ምንላለን። መስግብን ነገር ስናደርግ ልንን እናትን ከፍለፊታችን እናርገው። ሎተሪ እንኳን እንቁረጥ ብለን እናቴ ይቁረጥና በእኛ ስም ይስጠን እንላለን። እግዚአብሔር እድል አለ ማለት ነው። በጣም እድል አለ። ሰው እንደዚህ የሆነ ነገር እንኳን እኛ ጎረቤት አንዳንድ ጊዜ እንትናል አደለ? ይሄ የሚጸዳ ቆሻሻ ምናምን ምናምናል አደለ? የናቲን ስም እጸፋለሁ። አውቄ አይመጡ አይመጡ። የናቲን ስም ከጻፉኝ አይመጡ። እግዚአብሔር ምስክሬ ነው የምላችሁ። አይመጡ። አንድ ጊዜ ብቻ እነሱ ከወጡ በኋላ እናቴ አይኖርም። እሱ እንትን አንድ ስሙ ሰርዤ በድጋሚ ከምጽፍ ስለማጸዳው ይሁን ብዬ ነው። ራይት አርጊበታ አለች ሴትዮዋ። ራይ ራይት አርጊበታ እረስቸዋለሁ። የእሱ ስም ያሉ አልሰርዝም ብዬ ቁጭ ብያል። እና አይዶ ነው። የእሱ ድል ግን ማንም ጋር የለም። እንዲ ለዋለው ይሄ ድል ግን አንድ ቀን ሚሊዮነር ያረገለዋለሁ። ሚሊዮነር ችግር የለበትም። የሚተናኮለው የለም። የሚናገረው የለም። የሚቆጣው የለም። ዘሴን ዘሴን አለቃው ራሱ በሱ ነው የሚጠቀመው። እሱን እልክላቸዋለሁ ይልና አይልክም። ከዛ እንዲሉታል ምን ሆነ ነው ያልመጣው? በዚህ ሰዓት እንደዚህ ቢያረፍ ትዛስ ምን ያልመጣው ሲሉ አይ እንደዚህ እንደዚህ ነው። ግን እኮ አይደለም አለቃው ራሱ በሱ እየተጠቀመ ሌላ ቦታ ይልከውና ሌላ ቦታ ያሰራ ምናምን ይለውና፣ በቃ ደንበኞቹ ምናምን እልክላቸዋለሁ እሱን ይላቸዋል። ምንም አይልም። ምን ዝም ነው የሚሉት እ የልጄን ገድ ነው የማውራሽ። አንቺ ምን ታወሪያለሽ? ምንም የለሽም። ምን ብትታይ አታምሪ፣ ምን ብትይ አታምሪ። ምንም ሆነሽ ልጄ በኔ ነው ይወጣችሁ። ለመጀመሪያ ጊዜ አፍም ሰደበው ከዛ ይቸኛዋ እንጂ ማንም ተናግሮት ራሱ አያውቅም። እንዴት ነው አሁን ስለ ሳምሪና ስለዚህ ቤቱ ነገር ረሳችሁት? እ በምንድነ ሁን ምን አታነሱንም? አለቀ በቃ ቴማ አለቀ ተወራ አለቀ። አሁን ማንቀረ ማንቀረ እስኪ ንገሪው ማንቀረ ልጅ ሰውየውስ ሰብር እየቀረች አደለም። እናንተ በቃ አጃጃላችሁ ወጣችሁ። በቃ ለቅ አወራችሁ ጨረች። ሌላስ የሚወራ ነገር የለም። አሁን እዳውን ማ ነው የሚወስደው? አጋግለሽ አጋግለሽ፣ አሁን መጨረሻው ምን እንደሚሆን ግን ታውቂያለሽ። ሪዛችሁ፣ ያንችንም የሌላውን ቅጣት ማን እንደሚወስድ ግን ታውቂያለሽ። ይውልሴ እኔኮ ይገርመኛል ጋይስ፣ አንድ ነገር ልንገራችሁ። ወሬ ከአንድ ሳምንት አይደል ሰው ብትገሉ ራሱ ከአንድ ሳምንት አይደል? የዘንድሮማ እግሩ አጭር፣ የድሮ ይሻላል፣ ይሻል ነበር ስትወጡ ስትገቡ አከሌኮ እንዲል አሁን የለም፣ ዝብርቅርቁን አውጥተውታል። ከፈለጋችሁ አንድ ሰፈር የሆነ ጥፋት አጥፍታችሁ ሌላ ሰፈር ብትሄዱ የሚያውቃችሁ የለም። አይገርማችሁ አሁን የፈለጋችሁትን ብታጠፉ የፈለጋችሁትን ብታረጉ ማንም ሰው አሁንማ እድሜ ለኤ አይ እድሜ ለኤ አይ እድሜ ለኤ አይ ምንድን ያለችው ወሬ በዛብን ኖ እንትና አጣ፣ ጣዕም አጣ። ውሸቱ በዛ። ገባችሁ እውነት ይላችሁ እያደር ትጠዘጠዛለች እውነት ቆያለች እንጂ ትወጣለች። ውሸት ግን እግር የለው ይላል ጀርመን ሲተርት። ውሸት እግር የለው መራመድ አይችልም። በቃ እዛው ነው የሚቆመው። እውነት ግን እያደር ትጠዘጥዛለች፣ እያደር እያደር ትጠዘጥዛለች። የአሁን ተወራ እንደዚህ ተባለ እንደዚህ ተደረገ ምናምን፣ ከዛስ ጨረሽ አንቺ? ስለወራሽ አንቺ ስለተናገር እናንተ ስለለፈለፋችሁ፣ አሁን አባትየው ደግሞ ምንድን ነው ያለችው? አርባ ሺ ብር ሰጣችሁት ነው ያለችው እኛ አራት ወር አልሰጠችውም። አራት ወር በገንዘብ ቤተሰብ አይፈቀርም። ፍቅር በገንዘብ አይፈቀርም። ሰጥተን አንፈቀርም እኛ ልጅ ሰጥቶ አይፈቀርም። አባት ነው ኃላፊነቱ መወጣት ያለባት እናት ናት ኃላፊነቷ መወጣት ያለባት ለልጆቿ አባት እናት መክፈል አለባቸው ህይወታቸው። ልጅ ለአባት እንዳለ እናቷ አትከፍልም። በዚያውም ህፃን ልጅ ገና ለራሷ እግሯ ያልቆመ ማለት ነው። ይሄንን ነበር ማስተላለፍ የፈለጋችሁ በእናንተ ቤት ማዋረዳችሁ ነበር አይደል? ወንድማማቾች አደለ? ስልክ ሰታችሁ ሙሌ ጋ አስደውላቸው። አሁን ደግሞ ኔ የሚጠዘጥዛችሁ ሌብነታችሁን በተለያየ መልክ ለመሸፈን ማለት ነው። የቀነሰብን ነገር አለ። ዋጋችን ቀነሰ፣ ዋጋችን ጠፋ። አያችሁ አይሆሌሽን ያለው ነው። ለዚህ ነው ምን እንዳሰብኩ ታውቃላችሁ። ምንም ሳትበድል ትችልች ምንም ሳትበድል እንደ ሰው ትዳሯ ላይ ሳትማግጥ ያላትን ከፍቅሯ ከገንዘቧ ከእውቀቷ አካፍላ የፈለገ እንኳን እምቢል ያለችው አይደለም። በቃ አልፈልግም ያለችው አልኖርም ያለችው መልሱ ይህ ከሆነ ከአንድ ሰው ጋይስ ምኗን ነበረ ሲፈልጉት የነበረው?